መሰረታዊ ሐሳቦችን እንድትይዙ እፈልጋለሁ። እግዚአብሔር ስም የተመሰገነ ይሁን። ክርስቶስ ለምን ሰው ሆነ? ሰውነትን ለምን መረጠ? የደካማውን የፍጡሩን ባህሪ እንዲላበስ ለምን ወደደ ብለን ስንጠይቅ የመጀመሪያው እርሱ በነበልባላዊ ዙፋኑ ላይ እንደተቀመጠ በመልኩና በአርዓያው የፈጠረውን በስላሴ ዓለም የበደለውን አዳም እግዚአብሔር በፈቃዱ እነሆ ሊያድነው እንደተናገረ ቃል እንደገባ የቅዱስ ወንጌላችን የቅዱሳት መጽሐፍት ምስክርነቶች በጣም የትየለ ሊዎች ናቸው። ከእነዚህ አንጓዎች መካከል የመጀመሪያው ክርስቶስ ሰው የሆነበት ዓላማ ለአዳም ፍጹም ካሳ ለመሆን ነው። ድገሙ ልኜ ቃል ለአዳም በርሱ ፍጹም ካሳ ለመሆን ነው። አዳም ገነትን ከመሰለ ቦታ እግዚአብሔርን ከመሰለ ጌታ ተለይቶ ሰባት ዓመት ካንድ ወር ከዐሥራ ሰባት ቀን ከነበረበት ርስቱ ተፈናቅሎ በእግረ አጋንንት ተጠቅጥቆ በእሳት መንዶ ተገርፎ የጭንቅና የመከራ ዘመናትን አዝማናትን እያሳለፈ ባለበት ሰዓት ላይ ፍጠረዊ ሳይልን የፈጠርኩት አንጣይሳሌም ያመጣሁት በመለኮታዊ መንግሥቴ በጎ ፈቃድ የኔ ነፀምራ ቆይም ደግሞ አምሳያ እንዲሆን ያመጣሁት አዳም በዕውቀቱ በፅንቁ በቅዱስናው የመለኮቴ ባሕሪ ተካፋይ እንዲሆን በፈቃዴ ይሄን በጸጋ የሰጠሁት አዳም በዲያብሎስ ቀጠና ስር ዘመኑን ሊያሳልፍ አይገባም ብሎ ከልጅ ልጁ ተወልዶ እንደሚያድነው የተናገረውን ቃል እግዚአብሔር እንደሚፈጽም ለአዳም ቃል ኪዳን ገብቶለታል። ለዚህ ነው በገላትያ አራት አራት ላይ የዘመኑ ፍጻሜ በደረሰ ጊዜ አንድም የዘመኑ ፍጻሜ ለአዳም የገባው ቃል ዕለቷን፣ ወራቱን፣ ዓመቱን፣ ሰዓቷን፣ ደቂቃዋን፣ ማይክሮ ሰከንዷን ጭምር ሳይሸራርፍ በተናገረ ቃል በተናገረበት ቃል ሊያድነው በተገለጠ ጊዜ አንድም የዘመኑ ፍጻሜ በተቃረበ ሰዓት ነቢያት ይወርዳል፣ ይወለዳል፣ ይታደገናል፣ ያድነናል ብለው እየጣተቱ የጮሁት ጩኸታቸው ፈጻሜትነቱ የደረሰ ሰዓት አንድም የዘመኑ ፍጻሜ በደረሰ ሰዓት አለ። ካህናት ሱባኤ ቆጥረው ይማጸኑት ይለምኑት ነበረ፣ እንዲያድናቸው እንድታደጋቸው ይዳ ይማጸኑት ነበረ። የነዚያ የካህናት አባቶች ሱባያቸው መደምደሚያውን ባገኝባት በዚያች ዕለት እግዚአብሔር እነሆ ልጁን ላከ ከሴትን ተወለደ ብሎ ወንጌላዊ ቅዱስ ጳውሎስ ይህን እውነት መስክሯል። ተገለጠ። ታየ ታየ። የታየበት ዓላማም ካሳሊክስ ነው። አዳም በሳተ ጊዜ በደሉን ለመሸፈን ይቅርታ ከእግዚአብሔር ለመቀበል ያጣረው ጥረት የለም። ሱባኤ ገብቷል። ፊት ፊቱን፣ አካላቱን ስለት ባለው ድንጋይ እየቧጨረ የደም መሥዋዕት ለእግዚአብሔር አቅርቧል አዳም። እንኳን ይሄ የደሙ መፍሰስ ለሠራው ስህተት ካሣ ሆኖ ይቀርና ራሱ አዳም የእግዚአብሔር የእጅ ውጤት እንደሆነ ዘንግቶ ነበር። አምላክነትን ተሽቷል ፈጣሪነትን ተጋርቶ ይሄንን ክብር ለመቀዳጀት እግዚአብሔር የምድር ንጉሥ አድርጎ ሾሞታል። የሰማይ የሚለው ሌላ አዲስ ትምህርት በሔዋን በኩል ሲመጣ ሔዋን ተቀብላ አዳምን አስታ። እሷ ስታ ለአዳም ለዚህ ሁሉ መድረስ ተጠያቂ እንድትሆን አድርጓት ነበረ። ከይሲ ጠላት ዲያብሎስ በሥጋ ከይሲ በእባብ ገላ ውስጥ እንደ ቅቤ ቀልጦ ገብቶ አሳስዷቸዋል። ስለዚህ አንተን ባሳሳተብህ መንገድ በሥጋ ከሲ በእባብ ገላ ተሰውሮ እንዳሳተ እኔም ደግሞ የአንተን ደካማነት ተላብሼ እታደገሃለሁ አድናሃለሁ ብሎ ለአዳም ያይገባለትን ቃል መፈጸም ምን ሆነ? ፍጹም ሰው ፍጹም አምላክ ሆኖ ታየ። ክብር ለስሙ ይሁን፣ ታየ። ውድ እግዚአብሔር ቤተሰቦ፣ ከዚህ የተነሳ ከእግር ጥፉ እስከ ጸጉሩ አዳም በህዋሳቶቹ እግዚአብሔርን በድሎ ነበረ። ማንም በድሎ ነበረ። አዳም በሳተበት ህዋስ ተገብቶ ነው ካሳ ሊሆነው። እሱ በፈቃዱ ራሱን ለአዳም ካሳ አድርጎ አቀረበ። ይሄ የቤተ ክርስቲያን የመጀመሪያ ትምህርት ነው። ክርስቶስ ለምን ሰው ሆነ? ለበደለው ዓለም ካሳ ሊሆን ነው። ሁለተኛው ና ለምሳሌ ተገምጧል። ምሳሌ ምንድን ነው? እሱ አድርጎት አድርጉ፣ እሱ ፈጽሞት ፈጽሙ አለ። እሱ ሳይተገብረው እሱ ሳይጓዝበት እኛ ሂዱበት ብሎ ያስገደደን መንገድ አንድም የለም። እሱ በቀደደልን መንገድ እኛ እንድንጓዝ ስልጣን ተሰጥቶናል። በዘንዶ በእባብ ምላስ ትጫወታላችሁ ዲን ቱደኛ እናንተ ላይ ሥልጣን የለውም። ምክንያቱም እኔ ባለፍኩበት መንገድ እናንተም እንድታልፉ ሥልጣን ሰጥቻችኋለሁና ብሎ ይሄን ታላቅ ቃል ኪዳን የፈጸመልን አምላክ ስለሆነ ካሳነቱ ለማሳየት የመጀመሪያ በጽንሰት የጀመረው በውልደት ሥራውን ጀመረ። በጽንሰት ተጀመረ፣ በውልደት ቀጠለ። ለዚህ ነው ሊቃውንት አባቶቻችን በዓለማችን ላይ አራት መለኮታውያት ኃይላት ይገለጣሉ። ሦስቱ ተፈጽመዋል፣ አንዱ ይቀራል ብለዋል። የመጀመሪያው ዓለም የተፈጠረበት ኃይል ነው። ከመኖር ወደ አለመኖር ከኢምንት ወደ ግብ የተቀየረበት ኃይል ነው። ሁለተኛው ኃይል ምንድን ነው? ሰውን ለማዳን ፍጹም የባሪያውን መልክ ይዞ የመጣበት ረቂቅ ኃይል ነው። ሦስተኛው የሰውን ሐሳብ ፍጹም ለማድረግ ወደ መቃብር ወርዶ መግነዝ ይፈታ መቃብር ይከፈት ሳይል በመለኮት በኃይል በሱልጣን የትንሳችን በኩር ሆኖ መቃብሩ በሮማ ማህተም እንደታተመ እንደተዘጋ የትንሳችን በኩርነቱን ሊያረጋግጥ የተነሳበት ኃይል ነው ሦስተኛው። አራተኛው በክብረቱ ሲል በግርማ መለኮት በነጠሩ የእሳት ድንጋዮች ላይ ሕጉን ለጠበቁ ለጻድቃን፣ ሕጉን ለጣሱ ለናቁ፣ ላቃለሉ በኃጢአተኞች ላይ ሊፈርድባቸው በመላእክት ታጅቦ ለፍርድ የሚገለጥበት ኃይል ነው። ታዲያ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ ምናለም ከነዚህ መለኮታውያት ኃይሎች የትኛው ኃይል ይበልጣል ተብላችሁ ብትጠየቁም አዳምን ለማዳን አዳምን መስሎ የተገለጠበት ኃይል ይበልጣል። ማለት ክብር ለእግዚአብሔር። በጥርጨፋ ናበልጣ መስላለ እግዚአብሔር አለ። ግን ቃል በቃል ከእኔ ጋር ብሎ እግዚአብሔር ነው። ዓለምን ከፈጠረበት ጥበብ፣ ዓለምን ከሚያሳልፍበት ኃይል፣ ሞትን ካሸነፈበት ጥበብ ነው፣ ሰው ሆኖ ሰውን ያዳነበት አዳምን የተለየበት ነው።

በዚያው ደብዳቤ ላይ አዲስ ስም አዲስ ማህተም አትሞ የባርነታችንን ቀርበር አስወግዶ የዕዳ ጽፈታችንን ደምስሶ በፍጹም ኃይልና ክብር በፊቱ እንድንቆ እሱ ሰው ሆነ። በዚህ በቆላሲስ መልእክቱ በምዕራፍ ለቁጥር አስራ አራት ላይ ቅዱስ ጳውሎስ እንዲህ አለ። የማይመሰክር እንዳይኖር ከባላጋራችን በሉ ተንኮን የተነሳ ሰው በመሆኑ የእዳ ደብዳቤያችንን አጠፋለን ከመካከላችንም በሉ አራቀልን አለን ምን በመሆኑ ሰው በመሆኑ ሁለተኛው ነው ሦስተኛው ነጻነት ላጣው ዓለም ፍጹም ነጻነት ሊሰጠው ነው እስከ ክርስቶስ መገለጥ ዘመን ድረስ ያለው የጨለማ ዘመን ይባላል አመተ ፍዳ ዓመተ ኩነኔ፣ ዓመተ መርገም የሰው ልጅ ጽርቁ ደም እንደነካው ጨርቅ የሆነበት ዘመን ጉልበቱ አዚፋ እንደ ጠጣች እስራኤላዊት ብላቴና ተብረክርኮ ወደ መቃብር የሚወርድበት በአካለ ሥጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦን የሚወር በርደተ መቃብር ላይ እርደተጋህነ ሞት የተፈረደበት ነበረ። ክርስቶስ መጣና የአዳምን ደካማ ስጋ ለብሶ ነፃነት ላጣው ዓለም ፍጹም ነፃነት ሊያድግ በእኛ መካከል ተገለጠ። ገላትያ አምስት ቁጥር አንድ ላይ እንዲህ አለ። ሁላችሁም በሉ የአዋጅ ቃል ነው። በነፃነት እንድንኖር ነው ክርስቶስ ነፃ አወጣን አለ። ምን አወጣን? ከዚህ በኋላ ምኖች አደላችሁ? ባሮች አይደላችሁ። ምኖች ናችሁ? ልጆች ናችሁ። ምክንያቱም የኃጢአት ባርነት የበደል ባርነት በክርስቶስ ፍጹም ሰው መሆን ከላችን ላይ ተወግዷል። ከዚህ በኋላ ልጆች እንጂ ምኖች አይደላችሁ፣ ባሮች አይደላችሁ። እስካሁን የኃጢአት የበደል የዲያብሎስ ምን ነበራችሁ? ባሮች ነበራችሁ። ከዚህ በኋላ ግን ልጆች ተበላችሁ፣ ተጠርታችኋል። ባሪያ የጌታውን ርስታ ባሪያ በጨለማ ይጣላል። ባሪያ የርስ ተካፋይ አይደለም። ልጅ ግን የአባቱ ርስት ይካፈላል። እናንተን ባሮች አይደላችሁን። የተዘጋጀላችሁን የክብር ስፍራ በዚያች ቦታ ላይ ምስጋናችሁ፣ እረፍታችሁ፣ ረፍታችሁ ምስጋና በሆነበት ስፍራ የልጅነት ክብር ጠብቃችሁ ከተገኛችሁ አባታችሁ ያችንን የበረከት ርስ ላለመስጠት ወይንም ለመከልከል በእናንተ ላይ እንሚያይነት ባህሪ የለው በኩል ጠበቁ ትእዛዛቶችን አክብኑ። ስለዚህ ልጅነትን ከተቀበልን በራሳችን ፈቃድ ላይ ተመሰደን የኃጢአት ባሪያ ለመሆን ካልፈቀድን በስተቀር ይሄ ጉባኤ ሁሉ በየቤት የቀረው ሁሉ በመላው ዓለም ላይ በርሱ ያመነ ሁሉም የልጅነቱን ጸጋ ተቀበለ፣ ከባርነት ተላቀቀ፣ ነጻ የወጣ ነው። ምክንያቱም ለአፍሪካ ጥያቄ እውነተኛ መልስ ማነው? ኢየሱስ ክርስቶስ ነው። ምንስ ሆነ? ነጻ አውጪ ስለሆነ። አራተኛ፣ ጨለማ ለነገሰበት ዓለም አማናዊ ብርሃን ለመሆን ተገለጠ። ይቺ ዓለም በበደልባ ኃጢአት ጨለማ ነበረች። የተፈጠረችው ጨለማ እንድትኖር አልነበረም። ለሰው ልጅ እግዚአብሔር ይህን ቅል ሲያቅድለት ዓላማ አድርጎ እግዚአብሔር ሲያመጣው በብርሃን እንዲኖር ነው። ወዶ ፈቅዶ ግን ጨለማን መረጠ። ሞትን እግዚአብሔር አልፈጠረም። ሞት ወደ ሰው ሕይወት እንዲገባ አደረገው የአዳም የተሰጠው ነጻ ፈቃድ ነው። ዛሬም የተሰጠን ነጻ ፈቃድ በአግባን መጠቀም አቅቶን ያንን ነጻ ፈቃድ አሉቅ ባለ ቦታ እምንጥል ከሆነ ባርነት ይወልድብናል። ይሄ ባርነት ነጻነትን በአግባብ ያለመጠቀም ችግር ነው። አዳም የፈጠ የገጠመ ችግር ይሄ ነው። ነጻነቱን አልተጠቀመበትም። ነጻነቱ ጎዳው። የጎዳው በራሱ ፍላጎትና በራሱ ስጋዊ ስሜት ነው። እግዚአብሔር ሞትን ለአዳም አልፈጠረም። አዳም ግን ጎትቶ ወደ ወደ ህይወቱ ሞትን አመጣ። ሞት ብቻ አይደለም፣ ጨለማ ወረሰው። ከዚህ የተነሳ እነ ዳዊት በዚያ በጨለማ ዘመን ሆነው መስዋዕት ይሰዋ የጊደሮች፣ የዋነሶች፣ የጠቦቶች ወዘተፈ መስዋዕት ለጊዜያዊ ስርዓት አዳ ቢቀርብም የአዳምን በደል ግን እነሆ ሊክስ አልቻለም። ከዚህ የተነሳ ፈኑ ብርሃነከ ወጽርቀከ እናንቱ ይህ ይወይሰዳኒ ደሞ መቀነክ ስገር እያሉ ጾሁ አለቀሱ። የነቢያቱን ጮት የሰማ አምላክ ጨለማ ለዋጠው ዓለም ብርሃን ለመስጠት ራሱ ባለቤቱ ብርሃኑ ተገልጦ ታየ። እንኳን ደስ ያላችሁ። አሁን እንዲህ ብርሃን ለብሰን በብርሃን ልንመላለስ ከጨለማ ነፃ ወጥተን ወደሚደነቅ ብርሃን የወጣን ህዝቦች ነው። የራሳችን ስጋዊ ፍላጎት የጠላት ሀሳብ ጉዳይ አስፈጻሚ ካልሆነ በስተቀር እግዚአብሔር ወደዚህ ዓለም ያመጣል። በብርሃን ልንኖር ነው። ከዚህ ብርሃን ውጪ ከመውጣት እግዚአብሔር ይጠብቃል። እኔ ምን ብርሃን ነኛለ የዓለም ሁሉ ብርሃን ነን። በእኔ ዘንድ ብ የለም ጨለማ የለም ብሎ ተናገረ። ጨለማ ይከልላል። ጨለማን ያመጣ ማን ነው? የሰው ልጅ የተሰጠው ነጻ ፈቃድ ነው። እንግዲህ ይህን ያክል ከተረዳል ዲያብሎስ ስሜቱን ተከትሎ ፍላጎቱን ተከትሎ ዲያብሎስ ወይንም ሰይጣን በእኛ ላይ አንድም ሥልጣን የለው። አደራ፣ ሥልጣን ያለው ብላችሁ እድል እንዳሰጡት ሥልጣን ባንተ ላይ የለው። አንዲቷን የፀጉርን ዘለላ ለመንካት ስልጣን የለው። ስልጣን እንዲያገኝ የምናደርገው ግን ማነው? እኛው ራሳችን ነው። ምን ይከተላል? በተከፈተለት በሪቀሏና ምን ያደርጋል? በኋላ ለኮ የተከፈተ በር ካገኘ ሌላ ካገኘ ዘርፎ ካጣ ገኖ። የተዘጋውን ከፍቶ ይወጣል። ጠላፍ ያሊኖስ ስራው ይሄ ነው። በቀደመ ግብሩ ይታወቃል። ያንተን ስስ ደካማ ስሜት ይከተልና ግዛቱን ያሰራፋል። ግዛቱን ያዘፋል። ከዚያ ህሊናህን እንደ ጓዳ፣ ልብህን እንደ ሰሌዳ አድርጎ ይጠቀመዋል። እንዲህ እንዳይሆን ከእኛ ምን ይጠበቃል? መንፈሳችንም ሐሳባችንም ልባችንን መጠበቅ ነው። እግዚአብሔር ይርዳል። አምን በሉስ፣ ማን ይርዳል? ስለዚህ የጠፋው እንዲፈልግ ክርስቶስ ተገለጠ። በዚህ በማቴዎስ ወንጌል በሉቃስ ወንጌል ምዕራፍ 19 ቁጥር 19 ላይ እንዲህ ይላል፣ ከእኔ ጋር በሉላችሁ። የሰው ልጅ ሆኖ የጠፋው እንዲፈልግ ሊያድን መጥቷልና ምንዋልና መጥቷል። ምን ያደረግ የጠፋው እንዲፈልግ ኃጢአት ያጠፋው በደል ያጠፋው ሰይጣን ያጠፋው ዓለም ያጠፋችሁ ሊፈልግ አለ። መፈለግ ብቻ አይደለም ሊያድነው። ለማዳን መፈለግ ያሻል። ካልፈለጉም ማዳን አይቻልም። ለማዳን መስፈርቱም ምንድን ነው? መሻት ነው። ለምከብ ከመሻት የሚቀድም ማዳን የለም። ሊፈልግ ወደደ። ከዚያስ ከፈለገው በኋላ ያደረገውን ያድነዋል። ክብርና ምስጋና ነው ስሙ ይሁን። ይሄንን ያልተረዱ አካላት ስለነበሩ ወደ ለቀ መዛሙርቱ ዘንድ ቀረቡና እንዲህ ብለው ጠየቋቸው። መምህራቸው አሉ ሲበሉ ማን አልኳቸው። ለምንድን ነው ከኃጢአተኛ ጋር ጊዜውን የሚያጠፋ? ለምንድን ነው የኃጢአተኛ ወዳጅ የሆነ? እኛ መስፈርት አውጥተን አንደኛ ደረጃ ኃጢአተኛ፣ ሁለተኛ ደረጃ ኃጢአተኛ ብለን አስቀምጠናል። በማኅበራዊ መስተጋብራችን ከመጀመሪያው የኃጢአተኛ ሰው ከሚባለው ጋራ ብዙ ጊዜ እናገኘዋለን። ለዛሬ ማረጋገጫ እንዲሆናችሁ ይኸው በቀራጩ በማቴዎስ ቤት በእንግድነት ተገኝቶ የምሳ ድርጃ ላይ ተቀምጧል ብለው በጌታ ላይ አጉረመረሙ ይላል። ሰው ሲድን የሚከፋቸው ሰው ቀንበሩ ቀንበለት የደስታ ዝናር ታጥቆ ቀንበሬ ተወገደ፣ ነጻነቴ ታወጀ፣ ድህነትን አገኘው ብሎ ሲመሰክር፣ ዛሬም ድረስ እኮ በቤተ እግዚአብሔር የሚከፋው አካላል የሚከፋው በሶ መዳን ሰላሳ ሁለት፣ እርሱ በሳቅ የማይሞላ ሰው፣ የተሰበረው ሲጠገብ፣ ግራ የተጋባው ሲረጋጋ፣ ያገኝ ያጣው ሲያገኝ፣ የተከፋው ሲስቅ፣ አዎ የተራቆተው ሲለብስ የሚከፋው አለ ወገኖቼ። በእግዚአብሔር ስራ ጣታችንን ከመቀሰር እግዚአብሔር መንፈስ ቅዱስ ሁለንተናችን ይቆጣጠርልን። አሜን በሉ እንጂ እንዳይከፋችሁ። እግዚአብሔር ማዳለ የኛ ድርሻ ግሩም ግብርከ ስራ ድንቅ ነው ብሎ ማመስገን ነው። እነዚህ አካላት በጣም ምቀኞች ናቸው። እንዴት ከኃጢአተኛ ጋር አብሮ ይውላል? ጌታ ከልታት ባንደኛው ቀን በከተማ መግቢያ በር ላይ ለመንግሥት ቀረጥ እየቀረጠ ግብር እየሰበሰበ ህዝብ ያስለቅስ የነበረው ሰው ነው ያገኘው ቀራጩ ማቶስ ይሄ ሰው በማህበረሰቡ ዘንድ ተቀባይነት የለው እድር ላይ የለውም የለው እቁብም የለው ለቅሶ ላይ አይገኝም በደስታ በሰርግ ቦታ አይገኝም ለምን ቀራጭ የሃቀተኛ ራስ ነው በዘመኑ ምንም አይነት ህብረት የለው ተገልሎ ይኖር የነበረ ሰው ነው ጌታ መሻቱን ሊፈጽምለት በማቶስ አጠገብ በክብር አለፈ ይላል እስቲ በእኛ በክብር መካ በክብር ይለፍ። በቃቱ ዛሬ ኢትዮጵያ የጎድላት እያለ በሕይወታችን የጎድለው እያለ እሱ ሲያልፍ አላባ ያለው ማለፍ ነው የሚያልፈው። እግዚአብሔር ሲያልፍ ጨለማው ያልፋል። ያሳልፍልን። አሜን። በሩሱ እግዚአብሔር ሲያልፍ ማጣት ያልፋል። እግዚአብሔር ሲያልፍ ጭንቀት ያልፋል። እግዚአብሔር ሲያልፍ ጉስቁልና ያልፋል። እግዚአብሔር ሲያልፍ፣ አዎ መተማማት ይወገዳል። እግዚአብሔር ሲያልፍ በምንግባባበት ቋንቋ እንግባባለን። ዛሬ ለመጠፋፋት ዋዜማ ላይ ሳይሆን የዘመኑ አስኳል ላይ የደረስ ነው። እግዚአብሔር በክብር በእኛ ያት ስላላለፈ፣ በማቴዎስ አጠገብ በክብር አለፈ። የክርስቶስ መዓዛ ማቴዎስን ማረከላል። እኔና እናንተ አምላክ መዓዛው እኮ የሕይወት ሕይወት መዓዛው የመዳህና ያለም መዓዛ የህይወት መዓዛ ነው። ጳውሎስ ሐዋርያ ምን አለ? መዓዛቸው የክርስቶስ መዓዛ ይሁን እንጂ የሞት መዓዛ እንዳይሆን። የክርስቶስ መዓዛ ያድሳል፣ ይለውጣል። ዓላማ መር ህይወት እንድትከተሉ ያደርጋችኋል። ማቴዎስን ቀየረው። ጌታን ምን አለ? መምህር አለው እባክህ ሰው ናፍቆኛልና ወደ ቤቴ ግባና ምሳላ ብልሃለሁ ልቡን አየና እንደ ተገለለ ማንም ሳይነግረው ኩላሊት ያጤ ሰውን ልብ ያመላለሰው ስለሚያውቅ በክብር በእንግድነት ወደ ቤቱ ገባ። ወደኛም ቤት እስቲ ይግባል ልኛ አለ። ገባ፣ ማዕዱ ላይ ተገኘ፣ ማዕዱን ባረከ። ህይወት የሚቀየርበት ምዕራፍ ነው። ይች ምዕራፍ የመግቢያ በር ናት። በፍቅር ግብዣን ተቀበለ። ማዕዱ ላይ ተሰይሞ እንዳለ ተከታትለው መጡ። ቃል አሰልጣቂዎች ደቀ መዛሙርቱን ከበር መልስ አገኙና ይሄ የአጢአተኛ ወዳጅ ነው። ደግሞ እንኳን በተቀደሱ ምኩራቦቻችን ላይ እየታየ ከሰማይ ወርጃለሁ ይላል። ድገሙ ከምንወርጃለው ከእግዚአብሔርም ተልኳለሁ ይላል። አራት አንዳንድ ጊዜ እግዚአብሔር ነው የሚለው እራሱን ከእግዚአብሔር ጋር ሲያስተካክል አድምጠበዋል። ይሁን እሺ፣ ከሰማይ ከወረደ ከእግዚአብሔር ከተላከ እግዚአብሔር ከሆነ እግዚአብሔር ደግሞ በባህሪው አንድ ነገር ይጠላል አሉ። አሁን አያችሁ፣ ለእግዚአብሔር ባህሪ ቀና የመስለው ቀረቡ። ዛሬ ብዙዎች አሉ። ቀናያን በመምሰል በገደሉ ቁጥር እግዚአብሔር የከበረ የሚመስላቸው አሉ። የእነዚህ አካላት ተቀጽላዎች ሰው ሕሊና በተጎዳ ቁጥር ደስ የሚላቸው እግዚአብሔርን ያገለግሉ ይመስላቸዋል። እኚህ አካላት ጠንሳሾች ናቸው። እግዚአብሔር አንድ ነገር እኮ ይጠላል። ምን? ኃጢአተኛን በጣም ይጠላል። አያችሁ ቃሉ ተዛብቷል። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን ግን ይጸየፋል። ኃጢአተኛን ይጠላል? እንዴት እኛ አብረን እንኳን በማዕድ ልስጥ ልንጸየፍ ይቅርና መንገድ ላይ እንደ ማቴዎስ ያሉ ኃጢአተኞች ሲያጋጥሙት መንገድ አሳብረን ሰላምታ ለመስጠት እንኳን እንጸየፋቸዋለን። መምራችሁ ግን አብሮ ቁጭ ብሎ ማዕድ ላይ ይበላል፣ ይጠጣል። ታዲያ ሱ አምላክ ሊባል ይገባዋል እንዴ የኃጢአተኛ ወዳጅ እንጂ ብለው አብሮ መረቡ ይላል። ደቀ መዛሙርቱ ከርደተ መንፈስ ቅዱስ ወዲህ ስለነበሩ ለተጠየቁት ጥያቄ መልስ የሚሰጡበት አቅም ስላቱ ተጨንቀው እንዳለ በማቴዎስ ቤት በእንግድነት ቁጭ ብሎ እንዳለ ጌታችን የነዚያ የጠያቂዎቹ የልባቸውን ክፋት ማንም ሳይነግረው ተመለከተና ወደ ጠያቂዎቹ ወደ ጸሐፍ ፈሪሳውያን ወደ ተጠያቂዎቹ ወደ ደቀ መዛሙርቱ ዘንድ መጣና በመካከላቸው ተገኘ ይላል። ዛሬም በአንድም በሌላ መንገድ በጥያቄያችሁና በእናንተ መካከል ገደል ያክል ክፍተት ኖረባችሁ የሞታችሁን ደብዳቤ ጨብጣችሁ የኔ ነገር አበቃ ብላችሁ ተስፋችሁ ተሟጦ ነገራችሁ ተበላሽቶ ካሉት በታች ከመጡት በላይ ነኝ ብላችሁ በተስፋ መቁረጥ ሕይወት ውስጥ ያላችሁ በጥያቄያችሁና በእናንተ መካከል የኔና የእናንተ አምላክ መዳን ያለን ማንም ባላሰበው ሰዓት መጥቶ ከጭንቀታችን ይገላግለናል። እመኑ፣ ማመን ብቻ። እነዚህ አካላት ደቀ መዛሙ ተጨንቀዋል፣ እነዚህ ደግሞ መልስ ይጠብቃሉ። መልስ የሚፈልጉት ከደቀ መዛሙርቱ ነው። ለደቀ መዛሙርቱ መልስ ሊሰጣቸው ሳይሆን መልስ ሆኖ ሊቀርብ ጌታ በመካከላቸው ተገነጠ ይላል። ከዚያስ ስለምን በከንቱ ነገር አንደበታችሁ ትናጋችሁ ታላቅቃላችሁ? ስለምን ታጉረመርማላችሁ? እንዴት የኃጢአተኛ ወዳጅ ሆነ ብላችኋ ለምጠይቋችሁ አዎ፣ እውነቱ ነ አለው? የጠየቃችሁ ጥያቄ መልስ ለመስጠት ትምህርቴን በጥያቄ እጀምራለሁ አለ ለምን እጀምራለሁ ለምን ጥያቄውን በጥያቄ መለስ ስለሚገባ ይሄ ሰሊጣዊ የማስተማር ዘዴ ነው ጥያቄውን በጥያቄ መልስ ለመስጠት መጠየቅ ይገባል ከሚመልሱት መልስ ተነስቶ መመለስ ደግሞ የጌታችን የማዳን ስራ ውስጥ የምታዋቸው ብዙ መተግበሪያ መንገዶች ናቸው ጥያቄ ጠይቃችኋለሁ ወደ ባለመድኃኒት እግሩን የሚያቀና ጤነኛ ነው ወይስ በሽተኛ? አለ። እናንተ ልጠይቃችሁ፣ ወደ ባለመድኃኒት እግሮቹን የሚያቀና ጤነኛው ሰው ነው ሆስፒታል የሚሄደው ወይስ በሽተኛው ነው? ንገሩኝ እስኪ። በሽተኛው ነው። እነሱ ምን አሉ? ይህን ችግር ያቁታል። ወደ ባለመድኃኒትማ የሚሄደው ጤነኛው ሳይሆን በበዳኛ በአልጋ ቁራኛ ተይዞ የሚማቀቅ ሰው ነው። ወደ ባለመድኃኒት እግሮቹን ያቀና አላሉ። እናንተ የምታቁት በሽተኛ ጀሩ ባለ መድኃኒት የሚፈልገው እውነት እውነት እላችኋለሁ። እኔ ግን የመጣሁት ወደ በሽተኛው አለም መድኃኒት ለሆን ነው አለ። ጭብጨባ አይገባም እባካችሁ ተመልከታየቱ ወደ በሽተኛው አለም መጣ። እናንተ የምታቁት የግል ዶክተራችሁን አቅማችሁ ከተንጠፋጠፈ በኋላ ቤታችሁ መጥቶ ሊያክማችሁ ይችላል። እሱ በስንት ልመና፣ በስንት ልምምድ፣ በስንት የቃላት ድርደራ የግል ዶክተር ነው። ገንዘብን አፍስሻለሁ አንተ ጋር የተቀመጠ ገንዘብ ብዙ ነው። ምን አውጥላችሁ አይደለም። ታለማምጣችሁ ገንዘብ ከፍላችሁ ዋጋ ከፍላችሁ ነው መጥቶ አከማችሁ። ይሄን እሱም እሱ እራይት አለው የዛሬ የገንዘብ ላይ ያተኮረ ነገር ላይ ስለሆነ ችግሩ ወደ ቤታችሁ መጥቶ ይጎበኛችሁ። ብዙዎች እየጎደሉበት ያሉበት ዘመን ነው። የኔና የእናንተ ጌታ ግን እንደወደቀን አልጋ ላይ አልጋችንን አንስቶ

የእኛ ጌታ መድኃኒት ሲባል ኤክስፓየር ዴት አይስማማም። የዘለዓለም ዓለም መድኃኒት ነው። የዘለ ዓለም የዓለም መድኃኒት ኤክስፓየር የዓለም ራ ማስጠንቀቂያ ብዙ አለው። እኔና እናንተ ግን መስፈርቱ የፍቅር ህግ ሰጥቶናል። የምን ህግ? በልጁ የሚያምን የዘለዓለም ምን አለው? ህይወት አለው። ለማመን እድል ቀርቦላል። ቀንበራ ከበደብም ቀርቦ ልጅነት ለማግኘት ቀርቦ የዘላለም ሕይወት ለመቀበል መሸዳደ ነው። ልጅነት የተሰጠን ሀብተን ጥለን እንዳትገኝ። ስለዚህ የመጣሁት አለ። እንደናንተ ህግ ወደ በሽተኛው ወደ ባለ መዳይቱ ነበር የሚሄደው። እኔ ግን ወደ በሽተኛው የመጣው ፈዋሽ አዳኝ ቤዛ ምንድን ነው? መድኃኒት ነኝ ብሎ ለዓለም ሁሉ መድኃኒትነቱን አረጋገጠ። ይቺ ቤተክርስቲያን ዛሬ መሰረቷ የጸና የሆነው በዚህ መድኃኒት እንሆ ታምና ተደግፋ መሰረቷን በደሙ ላይ ስላቆመች ነው። ክቡር ለተዋህዶ ቤተ ክርስቲያን ሁለተኛና የመጨረሻው ሁለተኛና የመጨረሻው ቅድም መግቢያዬ ላይ ብያችኋለሁ። እነዚህ አካላት ህግ የምናረቀው እኛ ህግ የምናስፈጽመው እኛ ህግ የምንሰራው እኛ ብለው አይበራቸውን የብሉይ ኪዳን ተጠያቂዎች እኛ ብቻ ነን ብለው ልባቸውን አሳብጠው ነበረ። ትንሽ እውቀት ያሳብዳል። እግዚአብሔር ከትንሽ እውቀት ይጠብቃችሁ። ጳውሎስ አዋርያ ምን አለ? እውቀት ያሳብያል፣ ፍቅር ግን ያንጻል አለ። ትንሽ እውቀት ይዛችሁ ከእግዚአብሔር ጋር ስልጣን እንዳትገኝ። እነዚህ አካላት ጉንጭ አልፋ ክርክር ይከራከሉ።